ሰላም፣ ሰላም እንዴት አላችሁ? ዛሬ ይጀላችሁ የመጣሁት ባማኮን ሪል እስቴት ነው። ባማኮን ሪል እስቴት ካሳንችስ አትላስ እና ባምቢስ በሶስቱም ሳይት ለግዥሪ የሆነ አፓርትመንቶችን በመሸጥ ላይ ይገኛል። ዛሬ ግን የማሳያችሁ ይህ የምትመለከቱት ካሳንችስ ላይ የሚገኝ ጂ ፕላስ 23 አራት ቤዝመንት ያለው እጅግ ለግዥሪ የሆነ አፓርትመንት ነው። ሶ ይህንን አፓርትመንት በደንብ አሳያችኋለሁ። ከሱቅ 27 ካሬ ጀምሮ በደንብ ብዙ አማራጭ ሱቆችና የመኖሪያ ቤቶችን ታገኛላችሁ። ከኔ ጋር አብራችሁን ቆዩ ይህ እየተመለከታችሁ የምትገኙት ባማኮን ሪል እስቴት ነው። ካሳንችስ ላይ የሚገኘውን ሳይሳችንን ነው እያሳዩችሁ የምገኘው ጂ ፕላስ 23 አራት ቤዝመንት ያለው ሌግዥሪ የሆነ አፓርትመንት ነው። ይህ አፓርትመንት ከ27 የሱቅ ካሬ አማራጮች ባለ ብዙ አማራጭ የሆነ አፓርትመንት ነው። የመኖሪያ ቤቶችን ደግሞ ከዋላ አንድ መኝታ እስከ ባለ ሶስት መኝታ በብዙ አማራጭ ማግኘት የምትችሉበት ነው። በማለቅ ላይ የሚገኝ ኦልሞስት 85 ፐርሰንት ያለቀ ሳይት ነው። እንደምትመለከቱት ሱቆችንም አፓርትመንቶችንም ሸምታችሁ ልትኖሩበት፣ ልታከራዩት እንዲሁም ደግሞ ሬሴል የምታደርጓቸው አይነት ቤቶች ናቸው። በብዙ አማራጭ የሱቅ እና የመኖሪያ ቤታችን ዜጋ ታገኛላችሁ። ባማኮን ሪል እስቴት የግንባታ ጥራትና ፍጥነትን ልምድ አድርጎ እየሰራ የሚገኝ ለሁለት አስርተ ዓመታት በሌሎች ሲስተር ካምፓኒዎች የምታውቁት ባማኮን ኮንስትራክሽን ስፔሻሊ በደንብ የሚታወቅበት የእነሱ ሲስተር ካምፓኒ። አሁን ደግሞ ባማኮን ሪል እስቴት ከዚህ በፊት ከዚህ ሳይት ከሶስቱም ሳይት በፊት በቦሌ ሜጋ፣ በቦሌ ሚካኤል እንዲሁም ደግሞ በቦሌ አትላስ የምታውቋቸው ሌሎች ሳይቶችን አስረክበናል። እነሱን ላብነት ማየት ትችላላችሁ። አሁን እያሳዩችሁ የምገኘው ባለ ሁለት ምኝታ መቶ አርባ ስድስት ካሬ ነው። ይህንን ይመስላል ወደ ፓርክ ቪው ነው ፊት ለፊት ደስ የሚል እይታ ያለው አሁን በመሰራት ላይ የሚገኝ አንድ ፓርክ አለ። እሱንም እዚጋ ወጣ ብያችኋል። አሳያችኋለሁኝ ሁሉም ቤቶች ማለት ይቻላል በጣም በጥራት ነው የተገነቡት። እነዚህ ወደ ፓርክ ቪው የሚያዩት ይህንን የሚመስል አይነት እይታ ነው ያላቸው። ባለ ሁለት ምኝታ ነው ይህንን እንዳሳያችሁ፣ ተጨማሪ ሰራተኛ ክፍል፣ ስቶር፣ ላውንደር ያለው። ከፊት ለፊት እየተገነባ የሚገኝ የመንግስት ግዙፍ የሆነ ፕሮጀክት ፊት ለፊት አለ። እሱንም በደንብ ነግራችኋለሁኝ። አሁን በመሸጥ ላይ የምንገኘው ከ25 ፐርሰንት ቅድመ ክፍያ ጀምሮ ከባለ አንድ ምኝታ 101 ካሬ እስከ ባለ 3 ምኝታ 193 ካሬ። ይህ ፊት ለፊት የምትመለከቱት ነጩ ቢልዲንግ ማለት ነው። የሚገኘው በጣም ፕራይም የሆነ ሎኬሽን ነው። ልታከራዩት፣ ልትኖሩበት የምትችሉት ፊት ለፊት ራይል ነው የሚታያችሁ ከሆነ ይህ ፊት ለፊት ደግሞ ሰፊ የሆነ ጋርደን ነው። እሱንም በደንብ ነግራችኋለሁ። ወደ ሌሎች ቤድሮሞችን እየገቡ አሳያችኋለሁኝ። ይህ የምትመለከቱት ባለ ሶስት መኝታ ነው። ሰፊ ናቹራል ላይት የምታገኙበት ሰፊ ሳሎን ነው። ሶ ሶስት መኝታ ተጨማሪ የሰራተኛ ክፍል፣ ላውንደሪ እና ስቶር አለው። ሁሉንም እየገባው አሳያችኋለሁኝ። ከፊት ለፊት ደግሞ ደስ የሚል ናቹራል ላይት የሚገባበት ጥሩ እይታ ያለው ወደ ጧት ፀሐይ እየዞረ ይህንን የሚመስል አይነት እይታ አለው። ስለዚህ 25% ቀድማችሁ ከፍላችሁ ቀሪ ማን ነው 75%ቱን ደግሞ በከፊል ፊኒሽንግ ከሆነ በአንድ አመት በፉል ፊኒሽንግ ከሆነ በሁለት አመት ነው የምናስረክበው። በማለቅ ላይ የሚገኝ ሳይት ነው እንደነገርኳችሁ። ይህ የማሳያችሁ ከላይ ቴራስ ላይ ሁኜ ነው እያስመለከትኳችሁ የሚገኘው። ከቴራስ ላይ በጣም ብዙ እይታዎችን ታገኛላችሁ። ሰፊ የሆነ ፋሲሊቲ የምታገኙበት ነው ቴራስ ላይ ሰፊ የጂም እና ስፓ፣ የልጆች መጫወቻ ሰፊ የልጆች መጫወቻ ይኖራል። ከዛ ውጭ ደግሞ የቅርጫት ኳስ እና ኦሎምፒክ ስታንዳርድ የሆነ ስዊሚንግ ፑልም ከላይ ታገኝ ያላችሁ። ይህ ባለ ሁለት መኝታ ነው፣ ሌላ አማራጭ። ስለዚህ 75 ፐርሰንቱን በፕሮግረስ መክፈል ትችላላችሁ። በዚህ በተሰጣችሁ ጊዜ እስክትረከቡ ጊዜ ማለት ነው። ከ25 ፐርሰንት ቅድመ ክፍያ ጀምራችሁ ከፍላችሁ የራሳችሁ ማድረግ የምትችሉበት ሳይት ነው። በጣም ተወዱት አላችሁ። ይህ ፊት ለፊት የምትመለከቱት ከሶስት ሺ መኪና በላይ ፓርክ ማድረግ የሚችል አንደር ቤዝመንት እየተሰራለት የሚገኝ ከላይ ደግሞ ሶስት የቅርጫት ኳስና የልጆች መጫወቻ ባስኬትቦሎችን ያካተተ ሰፋፊ ሜዳዎችና እንዲሁም ደግሞ ግሪን ኤሪያ ሰፊ ታይም የምታሳልፉ በት መንግስት ከፊት ለፊት ሰፊ ቦታ አምፊቲያትርን ጨምሮ የሚይዝ ይሄ የምትመለከቱት ማለት ነው። ከዚህ ፊት ለፊት መንግስት እየገነባ ነው ያለው። ይሄ ደግሞ ተጨማሪ የአፓርትመንቱ ግባት ነው። ስለዚህ የመግዛት ፍላጎት ካላችሁ በካሬ 115 ሺህ ነው እየሸጥን ያለ ነው። ቦሌ አትላስ ያለ በካሬ 110 ሺህ እየሸጥንበት ያለ አግሬሲቭ ል እየሸጥንበት ያለ ሳይት አለ። ለሱም ሀሳብ ፍላጎት ካላችሁ ደውሉልኝ። በየጊዜው የሚጠቅምና የሚሻል መረጃ ወደ እናንተ ያደርስላችኋለሁ። ለዛሬ ሰላም።